ጋይስ እንኳን ደሳላችሁ። ራምዚን ሪል ስቴት ማለት ነው አንድ ሚሊዮን ፎሎወር አድርሰነዋል። በአንድ ቀን ውስጥ በአንድ ቀን ውስጥ ነው 400000 አይ ቲንክ 300 ምናምን ሺ ፎሎወር ጨምረዋል ማለት ነው። ባቡል ኸይር ደግሞ 520000 ፎሎወር ደርሰዋል። ተውትና 500000 እያለፉ ነው የሚገኙት። እንኳን ደሳለን። በጣም ደስ ብሎኛል። እንግዲህ ከዚህ በላይ ምንም ነገር የለም። ገና ደግሞ ገና ማለት ነው ጋይዝ ባቡል ኸይር ማለት ነው 8 ሚሊዮን ለነሱ ምንም አይደለም። ማወቅ አለባችሁ። እነሱ የሚያደርጉት ትልቅ ነገር ነው። በቀን ውስጥ የሚያወጡት ሂሳብ በጣም በጣም ብዙ እንደሆነ ማወቅ አለባችሁ። ስለዚህ ሁላችሁም በየአቅማችሁ ማለት ነው እንድታግዟቸው ፈልጋለሁ። በብር ብቻ ሳይሆን በምግብ ማለት ነው በምግብ ብታግዟቸው ለነሱ በጣም በጣም የበለጠ ድጋፍ ይሆናል ማለት ነው። አምስት ሺ ከአምስት ሺ በላይ ሰዎች ነው በየቀኑ እያበሉ የሚገኙትና ከዚህ በላይ ምንም ነገር የለም። ባቡል ኸይርን ደግፏቸው። እንደ ባቡል ኸይር ያሉ የእርዳታ ድርጅቶች ደግሞ እናበረታታለን። እኔም በአቅሜ አበረታታለሁ ማለት ነው። እወዳቸዋለሁ። ቻው። ቻሌንጅ እንዲሳካ ላረጋችሁ ሁላችሁንም ከልብ እናመሰግናለን። በባቡል ኸይር ስም ሁላችሁን በጣም እንወዳችኋለን ማለት እንፈልጋለን። ሁላችሁም ደስት ገብታችሁ በአረጋችሁ ታስተዋሉ ሰላሙ አለይኩም ላበጣም ስሎ እኔ ቃሌን ስላላሟላው ነው ብዬሽ ምንም አያቱም ቃል ቃል ነው በሚለው ያው አንድ ሚሊዮን ስላልገባና እነዚህ ወንድሞች ደግሞ እኛ አለንልሽ። ለምንድን ነው ቻሌንጁን ያቆምኩት ሲሉኝ፣ አቅም የለኝም ተውኩት ብያቸው ነበር። ያው በሶስት ቀን አስተውል ለላንተም ትልቅ ማሳ ትልቅ ቻሌንጅ ነው ለኛም ደግሞ አልহামዱሊላ አምስት ሺህ ነው ያስገቡና ሁለታችንም ነን ስኬታማ የሆን ነው በቅድሚያ ለባቡል ኸይር ብለ አይደለም ይሄን ለማንም ያው የሚጠቀምበት ነው ይሄንን ቻሌንጅ የሰጣው ይሄንን ሳላደንቅ ሳላመሰግን አላልፍም። ከዚህ በፊትም ኢምራት ስንመጣ ጀማአውን በሙሉ አክብረህ ጋብዘህ ትሁትነትህን አሳይተህን ብር ሰተህን ነው የሸኘህ። ሁሉም ኢትዮጵያዊ በጎ አድራጎት ያለው አለ ተደስቶ ተከብሮ ነው ወደ ሀገሩ የሚመለሰው። እና ሰውንም ስለምታከብር እኔም የሰጠህን ክብር ለመመለስ ነበረ ምንም ነገር ያላልኳቸው ያልደወልኩት ና አልሐምዱሊላህ፣ አላህ አላሳፈረኝም። በጣም ደስ ብሎኛል። እንሻላ በቃላችንም በመገኘታችን ሰውም ሜንሽን መጀመሪያ ላይ ሜንሽን ያደረገች እህት አለች፣ እኔ አውቃለሁ በውስጠ ታዋቂነት ማን እንደሆነች እና እሷንም ቤቷ ደስታ ይግባ፣ ኸይር ይግባ ነው የምለው። እውነት ለመናገር እንግዲህ ሁላችሁንም የመጀመሪያውንም ቻሌንጅ እንድናሸንፍ ያደረጋችሁን አሁንም የተረባረባቸው ወንድሞች ስለአንተ ብዙ ነገር የታዘብኩት ሁሉም አይተኙ ናቸው። እንቷል ግን አልደከመንም ይላሉ አልደከመንም ይላሉ እና ይሄ እንደ ሀገርም በጋራ አንድ ሚሊዮን ሁለት ቀን እያሳካ ያለ አይመስለኝም። እና በጣም እንደ ሀገርም ነው የህዝብ ልቅ እንደሆነ አይቼበታለሁ። እንግዲህ ከቻልኩ ሁሉም ስለላ ወደ ባቡል ኸይር የምጠይቀው ነገር አምስት ሚሊዮን ያው አምስት ነው፣ አምስት ከመጥቶስ ሚሊዮን ነው የሚርቃው። ከቻልክ በአጭር ጊዜ ብታስገባ ግንባታ ላይ እንሰራለን። ይሄ እንግዲህ ምንድን ነው? አዎ በመልካም ፈቃድህ የሚሆን ነገር ነው። ይሄ ነው እንግዲህ ጠይቀው። ጀዛኩምላ ሆ ስላከበርከን፣ ይሄን ቻሌንጅ ስለሰጠን አና ነው በቃ ኢትዮጵያ ታመሰግናሃለች። ባይዘዌ እያም እንደ አንድ ኢትዮጵያዊ ምንኮራበት ነው። ስቴት ሁሉንም ኢትዮጵያዊ አሳትፎ የሚሰራ ነው። እንዳየሁት ሰራተኞቹ ከተለያየ ቦታ የመጡ ናቸው። ቻሌንጅ ነው የተወጣ ነው። ደስ ይሉናል። ይህን ቻሌንጅ መጀመሪያውንም ስናመጣ እንዳለው ያው ማንኛውም ሰው እንዲጠቀምበት ብለን ያወጣ ነው ነው ድርጅትም ሆነ ግለሰብ ራሱ እኛ ሳን መርጥ ኢትዮጵያ ህዝብ ራሳችሁ መርጣችሁ ይህንን ቻሌንጅ እንስጥ ብለን ነበር ያለው ያው በዛም እንግዲህ የዛን ጊዜም ባየነው ከዘጠና ፐርሰንቱ በላይ ባቡል ኸይር ሄዶ ተመርቶ ያው ባቡል ኸይር የዛኔን ቻሌንጅን የሚሰጠው አድርገን ነበረ። ከዛም በኋላ ያው አይን በነበረም በስራ መደራረብ ብሉም ያው ያን ያህል ሰው ፎከስ አልሰጠውም ነበር ዘግቶ ነበር፣ ግን ሰሞኑን የነበረው መተባበር ላይን በጣም በጣም የሚያኮራ በጣም የሚያስደስት ይህን ጊዜ ኢትዮጵያነትን በጣም ነው እና ያንም ያጅሩበት እጅግ በጣም እጅግ በጣም ሁሉም ሰው አንድ ላይ ነው የተባበረው። አንድ አንድ የቀረሰው አልነበረም እና እኛ ደግሞ የሚገርበው እኔ አጋጣሚ አቡዳቢ ቦትሾ አራት ላይ እዛ ማታ አጋጣሚ ይሄን ያህል እኮ ጨምረህ ምናምን ብሎ፣ ዛሬ ደግሞ አሁን የማርኬቲንግ ቲሞች ወጥተው አንድ ሚሊዮን ይገባል። ቲክቶከሮች ሁላችሁም በመሳተፍ ይሄንን እንድደርስ ማድረግ ትልቅ ነገር ነው። እኛን በተለይ ከፎሎሩ በላይ ትብብሩ ለመናገር እንደዚህ አንድ አይነት አንድ ሆኖ ሰው መተባበሩ በራሱ በጣም ያስደስታል። እና ለእኛም ይሄ የቻሌንጅ ስቴታ እንጂ የእርዳታ አይደለም። ባቡል ኸይርን ኢንሻላህ ለወደፊትም ከዚህ ውጭ ተጎን አብረን እንውላለን እንጂ አደረሽ ያለችን ነገር ላይ ሁልጊዜ ፐርሰናሊ፣ ሁልጊዜ የምንከታተል አንስ ሰ ወጣ ሰው ራሱ በጣም መገረም ነው እንደሚነቡ ያለውን ነገር እና የወጣ ሰው በየቀኑ በመጋ እንግዲህ አላህ የዛሱ ፈሪስ ሁሉም ሰው ያመሰግንሻል። ስለዚህ ቅድም ያነሳሽው ነገር አለ ኢንሻላህ በአጭር ጊዜ ውስጥ የቻለንጅን ገንዘብ እንደናስገባ እንግዲህ እሱን ያው ከማርኬቲንግ መጋ ተነጋገረን እናደርገዋለን። ምንም ችግር የለው እነሱ አዘጋጅተው ያበሱ ምንም ችግር የለም። እና ከዛ ዳይሬክት ነው ያበራላቸው ዜዝና ሁላችሁንም እናመሰግናለን። ሁላችሁንም እንወዳችኋለን። በጣም አጉልታችሁናል። ለማለት ወዳለው እኛ እንግዲህ ያው ለኢትዮጵያ ኩራት ለመሆን እየሰራን ያለን ድርጅቶች ነው። አሁን ዱባይ ላይ እንደውም ትንሽ ላስጎበኛችሁ መሰለኝ። አሁን ፓርተኒ